ልጅ ባትኖር እንደዚህ ያህልን ህይወትን እጋፈጣታለሁ ወይ፣ የሌላ ጥያቄ ነው። አስቸጋሪ ነበር። ብዙ ሰዎች በነጋታው ላይ እንዴት እንደዚህ ችግርሽን በይፋ ታወጫለች ብለው በጣም ብዙ ኔግሌት አድርገው ነገር ነበር። ቤተሰብ ልጆቹን ሲያሳድግ ሴት ልጆቹን በምን መልኩ ማስተማር አለበት? ስላልኖርኩበት አላውቀውም። ስለዚህ እኛ ያደግንበትን አንደግመውም በሚለው ነው ትላንትም ያለ ዛሬም ያለ ነገም የሚኖር ነገር ልጅ የሆነ አክቲቪቲ ላይ ለውጥ ስታመጣ ቢያየው ኖሮ የሚል ስሜት ይሰማኛል ፍሬ ዝምተኛ ሆነች ማት ነው ወይ እንቅልፍሽ ተነስተሽ ይህን ነገር እጋፈጣለሁ ብለሽ ቀኔን እጋፈጧለሁ ማለት ራሱ ስኬት ነው ወይ ስሜ ፍሬሕይወት ገዛ ይባላል በቲክቶክ ስሜ ፍሬ እንዲዮስቲና ነው ኮንተንት ክሬተር ነኝ። በመልሕቅ ፖድካስት ነገ ስምንት ሰዓት በሚለቀቀው ዩቲዩብ ቻናል ላይ ይጠብቁን። እዛ ላይ ቆንጆ ቆንጆ ሀሳቦችን አስተላልፈናል። ስለ ልጆች አስተዳደግ፣ ስለ እናትነት እንጫወታለን። ይጠብቁን።